ተለመደ የትራፊክ እንቅስቃሴውን ወደ እናንተ የምናደርስበት በሁለት መልኩ ይሆናል። አንደኛው በጉግል ማፕ ሲሆን ሁለተኛው ደግሞ በቦሌ ሚካኤል አካባቢ ያለው የካሜራችን ደግሞ ሌንስ ምንድን ነው የሚያሳየን የሚለውን ከአፍታ ቆይታ በኋላ ስንመለስ እሱን መረጃ ወደ እናንተ የምናደርስ ነው የሚሆነው የመጀመሪያ የሚሆነው እንግዲህ የጉግል ማፑ የአዲስ አበባን አሁናዊ የትራፊክ እንቅስቃሴ ምንድን ነው የሚያሳየን የሚለውን ነገር ነው የምንመለከተው። በዚህ ሰዓት እንግዲህ የአዲስ አበባ የትራፊክ ፍሰት ወይም ደግሞ የትራፊክ እንቅስቃሴ ይሄን ነው የሚመስለው። በጣም ብዙ ቦታዎች ላይ እዚህ አካባቢ ማለት ነው አረንጓዴ ወይም ደግሞ የትራፊክ ፍሰቱ መልካም የሚባል ስለመሆኑ እያየን ነው። ሳሪስ አዲሱ ሰፈር ስንመለከት አሁን እነዚህ በምትመለከቱት ክፍት ሆኖ እየተመለከትን እንገኛለን። ቦሌ ቡልቡላ ፓርክም እንዲሁ እንግዲህ ጥሩ የሚባል ነው። ግን ቀይ የበራባቸው ቦታዎችም እንዳሉ፣ እንዲሁ ዝግ የሆኑባቸው ቦታዎች እንዳሉም እየተመለከትን እንገኛለን። ከዛ ውጪ እንግዲህ ሀና አካባቢ ያለውም እንዲሁ የትራፊክ እንቅስቃሴ መልካም የሚባል ወይም ደግሞ ክፍት የሚባል እንደሆነ እየተመለከትን እንገኛለን። እንግዲህ መካኒሳ አካባቢ ያለውም የትራፊክ እንቅስቃሴ ጥሩ የሚባል መሆኑን ነው እየተመለከትን የምንገኘው። ቦሌ ቡልቡላ አካባቢም ያለው የትራፊክ እንቅስቃሴ እንዲሁ መልካም የሚባል ነው። እንግዲህ ወደ አዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ስንሄድ ግን እንዲህ በምትመለከቱት መልኩ ጥቂት መጨናነቆች አሉ። እዛ አካባቢ ላይ የሚንቀሳቀሱ የትራንስፖርት እንቅስቃሴዎች ከመብዛታቸው ጋር ተያይዞ ማለት ነው። ውራይል አካባቢም እንዲሁ ትራፊክ መጨናነቆች አንዳንድ ቦታዎች ላይ እየተመለከትን እንገኛለን። ቄራ አካባቢ ግን መልካም የሚባል ነው። ጥቂት ቦታዎች ላይ የመዘጋጋት ነገር እየተመለከትን ነው። መካኒሳ አካባቢም እንዲሁ መልካም የሚባል የትራፊክ እንቅስቃሴ ስለመኖሩ እያየን ነው። አየር ጤና አካባቢም እንዲሁ ያለው የትራፊክ እንቅስቃሴ ጥሩ የሚባል ስለመሆኑ ነው እየተመለከትን ያለ ነው። እንግዲህ ዛሬ እንግዲህ የትራፊክ ባለሙያም የሚያስቃኙን ስፍራ ቦሌ ሚካኤል አካባቢ ነው። ቦሌ ሚካኤል አካባቢ ይሄኛው እንግዲህ ወደ ከሳሪስ ወደ ዋናው የቦሌ መንገድ የሚያስወጣ መንገድ ነው። እዚች አካባቢ ነው እንግዲህ ቦሌ ሚካኤል ያለችው። ወደዚህ እንግዲህ ወደ ጃፋር መስጊድ እና እንዲሁም ደግሞ ቡልቡላ የሚወስደው መንገድ ነው ማለት ነው። ከዛ ውጭ በዚህ በኩል እንግዲህ ወደ ሩዋንዳ የሚወስደው መንገድ ነው ይሄ። መንገድ እንግዲህ አሁን በአሁኑ ሰዓት እንግዲህ እዚህ መጋጠሚያው አካባቢ የመጨናነቅ ነገር ይታያል። ከዛ ውጭ ወደ ሳሪስ ከሳሪስም ወደ ቦሌ ዋናው መስመር የሚወስዶ መንገድ እንግዲህ ትንሽ እዚያች አካባቢ ላይ የመጨናነቅ ነገር አሁን ግን ያው መልቀቁን እያሳየኝ ይገኛል የጉግል ማፑ ማለት ነው። ከዚህ እንግዲህ ስናጠናቀቅ ወደ ካሜራ ሌንሳችን ወዳለበት ወደ አሁኑ ነው የምንመለሰው። እዛ ደግሞ ባልደረባችን በላይነሽ ረጋሳ ባለሙያ ይዛ እየጠበቀችን ትገኛለች። በላይነሽ ያሹን መረጃ መቀጠል ትችያለች። አመሰግናለሁ አፈወርቅ። እንግዲህ ዛሬ በ24 ሰባት የትራፊክ መረጃችን ቀደም ሲል እንደጠቀስከው የምንገኘው ቦሌ ሚካኤል አደባባይ ጋር ነው የምንገኘው። እዚህ አደባባይ እንግዲህ በመብራት ነው የትራፊክ እንቅስቃሴ እየተካሄደ የሚገኘው በአራቱም አቅጣጫ ማለት ነው። እዚህ ያለውን የትራፊክ እንቅስቃሴ ምን ይመስላል የሚለውን ኢንስፔክተር ዳውድ ሰይድ እዚህ አጠገቤ እንግዳችን ሆነው ያለውን የትራፊክ እንቅስቃሴ ሊያስቃኙን ይወዳሉ። በቅድሚያ አመሰግናለሁ። ሽ እኔም አመሰግናለሁ። እስቲ ያለንበትን ቦታ ይንገሩንና ምን አይነት ቦታዎችን ያዋስናል ያለው የትራፊክ እንቅስቃሴ ምን ይመስላል የሚለውን ለተመልካቾች እስኪ ቢነግሩ። እሺ ይሄ አሁን የምገኝበት ቦታ እንግዲህ ቦሌ ሚካኤል ተብሎ በሚጠራው አካባቢ ነው። ቦሌ ሚካኤል እንግዲህ አራት አቅጣጫዎች አሉት። ከቃሊቲ ወደዚህ መሄዳለ ከቡልቡላ ወደ ጎርጎሪዎስ የሚሄዳለ ከጎርጎሪዎስ ወደ ቡልቡላ የሚሄዳለ እንዲሁም ከቦሌ ኤርፖርት ወደ አቃቂ ቀጥታ በታች በ 50ው እና በ 80ው የምንጠቀምበት አቅጣጫ ነው ይሄ አካባቢ እንደው ግን ምን ይመስላል አራት አቅጣጫና እንደዚሁም ሀይዌ ያለውና ትልቅ መንገድ ነውና ሰዎች እንቅስቃሴዎቻቸውን እንዴት ማድረግ አለባቸው አሽከርካሪዎችስ እንዴት ይቀጥሉ ይላሉ እስኪ ምናልባት ያው አንደኛ ይሄ አካባቢ በጣም እግረኛ ይበዛበታል። የእግረኛ መንገድ አለው ማለት አይቻልም፣ በጣም ጠባብ ነው። በተለይ ከጎርጎሪዮስ ተነስቶ እዚህ ቦሌ ሚካኤል መብራቱ ድረስ እስከሚደርስ ግራና ቀኙ በጣም ጠባብ መንገድ ነው። ሰው ለመጫንም ለማውረድም የሚቆሙ አንዳንድ ተሽከርካሪዎች አሉ። በርካታ እግረኞች አሉ። በተፈቀደላቸው ቦታ በዜብራ ላይ አይደለም የሚጠቀሙት ባገኙት ቦታ ስለሚጠቀሙ አካባቢው ላይ ፍሰት እንዲበዛ ያደርገዋል። ሁለተኛ ደግሞ ይሄ አካባቢ የከባድ መኪና መመላለሻ ነው፣ ግንባታዎች ያሉበት አካባቢ በዚህ በቡልቡላም ወደዚህ ወደ ታችኛውም ወደ ጎርጎሪስ አቅጣጫም በርካታ ግንባታዎች ያሉበት አካባቢ ነው እና በርካታ ከባድ መኪና ይበዛበታል። በዛ ምክንያት አካባቢው ላይ ያው ፍሰት ይበዛል። በዛ የትራፊክ አባሎቹ እዚህ ያለው የትራፊክ አባል ከወጣበት ሰዓት ጀምሮ ከተሰማራበት ሰዓት ጀምሮ ምንም ቁጭ ሳይል ሲያስተናብር የሚቆይበት ህብረተሰቡንም በእግረኛ መንገድ እንዲሄድ እየመከረ እየታገለ ነው እየሰራ ነው ያለው። አማራጭ መንገዶች ይኖራሉ። ይሄ መንገድ ክራውድድ ነው እና ሌሎቹ ይጠቀሙ የምንለው ይኖሩ ይሆን? ምናልባት እነዚህ መንገዶች ክራውድድ በሚሆኑበት ጊዜ ሀይወይኑ መጠቀም ይቻላል። አሁን በተለይ በአምሳው ላይ መጥቶ እዚህ ታች ከሚጨናነቁ ከሚቸገሩ ሀይወይኑ ተጠቅመው ሃይዌይ ላይ መጫን ማውረድ አይኖርም፣ የሚቆም መኪና አይኖርም እና ወደፈለጉት አቅጣጫ በሀይወዩ መጠቀም ይችላሉ። ይህንን አቅጣጫ ቢጠቀሙ ህብረተሰቡ አይንገላታም። አመሰግናለሁ። እሺ፣ እኔም አመሰግናለሁ። ተመልካቾቻችን እንግዲህ እዚህ ቦሌ ሚካኤል ላይ በአራቱም አቅጣጫ ያለው የትራፊክ እንቅስቃሴ ኢንስፔክተር በሰጡን አቅጣጫ መሰረት እንግዲህ ብንጠቀም የተሻለ ይሆናል ማለት ነው። ቀደም ሲል እንደተገለጸው ይህ መንገድ እንግዲህ ከቦሌ ወደ መገናኛ የሚወስድ እንደዚሁም ደግሞ ከሳሪስ አቦ ቀጥታ ወደዚህ የሚመጣ አለ፣ ከቦሌ ቡልቡላም እንደዚሁም የሚመጣ አለ። ሌላኛው አቅጣጫ ላይ ደግሞ እንግዲህ ከሩዋንዳ የሚመጣ መንገድ አለ። ስለዚህ ከፍተኛ የሆነ የመኪና እንቅስቃሴ የሚታይበት ነው። ነገር ግን ደግሞ ከመኪናው ባለፈ ደግሞ ከፍተኛ የሆነ እንደዚሁ የእግረኛ እንቅስቃሴ አለ። ስለዚህ እግረኞች እንግዲህ በተቀመጠላቸው ወይም ባለው የእግረኛ መንገድ ቢጠቀሙ የተሻለ የትራፊክ መንገዱን ለማሳለጥ የሚጠቅም ይሆናል ማለት ነው። ሌላውን እንግዲህ የመንገድ አቅጣጫ ቀደም ሲል ባለሙያው በሰጡት መሰረት ብንጠቀም የተሻለና ጥሩ የሆነ የትራፊክ ፍሰት ይኖራል ማለት ነው። ይህን ይመስላል እንግዲህ ያለው መረጃ አሁን ላይ ላይነሽ አንችንም፣ እንዲሁም ደግሞ የትራፊክ ባለሙያችንንም እንግዲህ ለመረጃዎቹ በጣም እናመሰግናለን። መልካም ምሽት።